ከልብ እናመሰግናለን። አርባ ስምንተኛ ቀኑን የያዘው ዘመቻ አንድነት በሁሉም ቀጠናዎች ተጠናክሮ ቀጥሏል። በዛሬው ዕለት እንግዲህ ዘመቻ አንድነት አርባ ስምንተኛ ቀን ምን ይመስላል የሚሉትን መረጃዎች ለመቀበል የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ ፀሐዩ አብረውን ቆይታ ያደርጋሉ። በቆይታችን በርከት ያሉ መረጃዎችን እየተጋረን ቆይታ እናደርጋለን። ከሚዲያዎች አሻራ ሚዲያ፣ ግሎባል ፋኖ ሚዲያ፣ ህብር ሬዲዮ፣ ጊዮን ሚዲያ፣ ብላክ ላዮን ሚዲያ፣ ሲ ሁለት አምሳ አንድ ሚዲያ፣ ሮሃ ሚዲያ እና ኢቢሲ ቴሌቪዥን አብረን ቆይታ እናደርጋለን። ቀዳሚ እድሉን ለአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው እድሉን እሰጣለሁ። በወሎ ግንባር በቤት አማራ ግንባር ያሉት እውነቶችና እንቅስቃሴዎች ምን ይመስላሉ መረጃዎች እንቀበል አመሰግናለሁ ሙሉጌታ እንግዲህ አርባ ስምንተኛ ቀኑን በያዘው የዘመቻ አንድነት በርካታ እውነቶችን እያስተናገደ ዚህ ደርሷል እንግዲህ በአውደ ውጊያው በስክ የአማራ ፋኖ በወሎ ቤት አማራ በአምስቱ ኮሮች ና በስራቸው ባሉ ክፍለ ኮሮች ተጋሎቹ ጠንክረው በርትተው የሄዱበት ሁኔታ ነው በፖለቲካውም በዲፕሎማሲውም ምስክ በርካታ ሎች እየተመዘገቡ ያሉበት ነው። ዘመቻ አንድነት እንግዲህ ውስጥም የውጭ ጠላቶችንም ጭምር የለየላቸውም በመካከላችን ሆነው ያሉ ጠላቶቻችንንም የለየንበት በርካታ ትንቅንቅ እየተደረገ ያለበት ሁነቶች እያስተናገደ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ባለፉት ሶስትና አራት ቀናቶች አማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል አሊኮር እንግዲህ በአርበኛ ብነው ነው ሰብሳቢው፣ ወታደራዊ አዛዡ ደግሞ አረበኛ ከረም ማህመድ ነው። ሰሞኑን በና አረበኛ ከረም ማህመድ የተመራ አንድ በጣም ጠንካራ ተጋሎች ነበሩ። በተለይ በሸህ ሁሴን ጅብሪል ክፍለ ጦር ከላላ አካባቢ በጣም ብርቱ ትንቅንቅና ተጋሉ ያደረጉበት ሁኔታ አለ። በዚህም በርካታ ዙፋን ጠባቂ ሰራዊት በተለይ የህድ ማብተና ሚሊሻ የሚባል ከአማራ ብራክ የወጡ ወዳደሮች እነሱ ላይ ጠንከር ያለ እርምጃ የወሰዱበት ሁኔታ አለ። በዚሁ በወታደር በአርበኛ ከረም መሀመድ የተመሩ ተጋድሎዎች ናቸው። ከዛ በዘለለ በበርካታ አካባቢዎች አሁንም እዛ አካባቢ አፈናዎች እንዳሉ እንደ ወረዳ የሚያዙት አቋም እስከ ሶስት መቶ ድረስ ወጣቶችን በሰላማዊ መንገድ መልምለው እንዲያመጡ ካልሆነ ደግሞ በአፈሳ መልክ እያሰሩ እያስገቡበት ያለበት ሁኔታ እንዳለ ከውጊያው በተጋዳኝ ማለት ነው። ተጋድሎችን እያደረጉ ነው። በጠላት በተመታባቸው አካባቢዎች እና በዙሪያው ባሉ ሁኔታዎች ላይ ወጣቶችን እያፈኑ ያሉበት ነባራዊ ሁኔታ እንዳለ አሁንም አድርሰውና ሌላው በበቀደም ባደረስ ናቸው። የአማራ ፋኖው በወሎ ቤት አማራ ምስራቅ አማራ ኮራንድ አሳምነው ክፍለ ጦር ሀራ ከተማና ዙሪያው ላይ የዙፋን ጠባቂ ሰራዊቱ ላይ በጣም ጠንካራ የሚባል ምግብ በማድረስ በተለይ ወዳደር ሚሊሻዎች ላይ እርምጃ በመውሰድ ትልቅ ድል የተጎናጸፈበት ሁኔታ አለ። ለዛ አጸፋ ያገዛዙ የሰሜኑ ሎዞን ትእዛዝ በመስጠት ሚሊሻዎችን በመላክ ጉባ ላፍቶ ወረዳ ላስቴ ገራዶ የሚባል አካባቢ ወደ ሀራ ቅርብ ቦታ ነው። ላስቴ ገራዶ ይህ ቦታ በጸረ ወያኔ ትግሉ የበላጎውን ምሽግ የሰበረበትን ሁኔታ ምስራቅ አማራ ፋኖ ቤዙ የነበረ ቦታ ነው። ላስቴ ገራዶ እንግዲህ የፋኖ ቦታ ነው። እዛ አካባቢ በመሄድ የዘጠኝ የፋኖ ቤተሰቦችን ቤት ሙሉ ለሙሉ ያወደሙበት በሳት ያቃጠሉበት ዶሮ ግብር ላይ እንደዚሁ ባላፍቶ ከወልዲያ በቅርብ ርቀት የምትገኝ የጥቁር አስፓልት ላይ ያለች ከተማ ነች። እዛም የአንድ ፋኖ ቤት አጠቃላይ አስር የፋኖ ቤቶችን ያቃጠሉበት እውነት አለ። በአውደ ውጊያ እየደረሰባቸው ያለው ሽንፈት በእንደዚህ አይነት ጸረ አማራና ጸረ ህዝብ በሆነ ድርጊት እየመለሱ ያለበት ሁኔታ አለ ከዚህ ጋር ተያይዞ እንግዲህ ሰራዊታችን የሀገር አፍራሾችን ተግባር ዋጥ አድርጎ ለዋናው ዓላማው ለመዳረሻው እኛ ህልውናችንን አረጋግጠን ሀገር ተረካቢ ሀገር እንዳይፈርስ ብርቱ ትንቅንቅና ተጋሉ እያደረግን እንደመሆናችን መጠን በሀገር አፍራሾች ተግባር ሳንዘናጋ ሳንዘናጋና ሳንበሳጭ አሁንም ተጋሎቻችን ተጋሎቹን ያስቀጠልንበት ሁኔታ አለ። አሳምነው ክፍለ ጦር ከፍተኛ አመራሮችም በዚህ ደረጃ ውሳኔዎችን በመወሰን ጀግኖቹ ወደ ትግላቸው እንዲያተኩሩ ጠላት የፈጸመው ቤት ማቃጠል፣ ንብረት ማውደም ደግሞ አጠቃላይ የተቋቋመበት ዓላማ እንደሆነ ጭምር በመጥቀስ ወጣቶቹ ፋኖቹ ወደ ትግላቸው የሚሄዱበትን ሁኔታና ጊዜውን ጠብቆ ፍትሕ የሚያገኝበት ሁኔታ እንዳለ በማስገንዘብ ወደ ትግል እንዲገቡ አድርገዋል። ጉዳዩ ግን እጅግ በጣም የሚዘገንን እና አንድ መንግስት ነኝ እያለ እየተላላጠ ካለ አካል የማይጠበቅ መሆኑን ህዝብም በጣም ያየበት ሁኔታ አለ። እንደዚህ በጅምላ የንጹሀን ቤቶችን እየበ እሳት እያነደዱ ባሉበት ሁኔታ በጣም በተለያዩ የዞንና የወረዳ ከተሞች ደግሞ በጸረ ወያኔ ትግሉ የወደሙ ተቋማቶችን ጭምር በፎቶና በቪዲዮ በመያዝ ህዝብን ለማታለል በተለይ ሰሜን ወሎ፣ በተለያዩ አካባቢዎች በሁሉም አጠቃላይ የወሎ ቤተ አማራ ከተማዎች ላይ ፋኑ እንደዚህ ነው መሰረተ ልማት ያወድመን ቤት ያቃጥላል፣ ምናምን በሚል ዶክመንታሪ እየሰሩ ባሉበት ነባራዊ ሁኔታና ህዝብ እየታዘባቸው ባለበት ሁኔታ እነሱ አቃጣይ፣ እነሱ ደግሞ መልሰው ድራማ ሰሪ እማናቅ ይመስላቸዋል እና በጣም ህዝብን የናቀ እንቅስቃሴ ነው የተንቀሳቀሱ ያለበት ያለው ሁኔታ እያለ ህዝብ እየጠቀሰ ባለበት ሁኔታ ይህንን ነባራዊ ሁኔታ በገለጠና ነውራቸውን ባሳየ ሁኔታ እንዲህ በጅምላ አንድ መንደር ላይ በመሄድ ቤት እያቃጠሉ ያሉበት ሁኔታ አለ። ከዛ በዘለለት አውደ ውጊያው አሁንም ተጠናክሮ የቀጠረበት ሁኔታ አለ። ጠላት የማጥቃት እቅዶች አሉትኝ ሙሉ ነገሩን ስለምናቅ እኛም የራሳችንን ስራ እየሰራን ያለንበት ሁኔታ አለ። በተለይ በጣም በእርግጠኝነት መናገር የሚችል የሚቻለው ፋኖ አዲስ ምልምል ሰራዊት ነው ጠላት እያመጣ ያለው በቅርቡ እንዲያውም ቃሊም እና ሳንታ አካባቢ ገደል ገብቶ ያለቀበት ነባራዊ ሁኔታ አለ። ምሽግ ለቆ ደግሞ ለማጥቃት ፋኖ ወዳለበት ቀጠና የሚሄድ ደግሞ ከሆነ በጣም በርካታ ሲሳዮች ወደ ፋኖ የሚገቡበት ሁኔታ አለ ተተኳሽ ጦር መሳሪያ በጣም ብዙ ሙትና ቁስለኛ እንዲሁም ምርኮኛ እንደሚኖር ምንም አንጠራጠርም። ከፍተኛ የሆነ የተኩስ አቅም ያለው ጠላት ይታወቃል። በአየርም በእግረኛም በኩል ሽፋን እንዳለው ይታወቃል። የቡድን መሳሪያ፣ ከባድ መሳሪያ ሽፋን እና አየር ኃይሉም እንዳለው ስለሚታወቅ መከላከል ላይ ጠንከር ያለ ሁኔታ ይፈጥራል። በከተሞች ዙሪያ ያን ምሽግ በቆ ለማጥቃት በሚመጣበት ሁኔታ ግን ብዙ ስራዎችን መስራት እንደሚቻል ከዚህም ጋር ተያይዞ ያው ህዝባችንም ከፋኖ ጎን በመሰለፍ ብዙ ትንቅንቅና ተጋሉ እንዲያደርግ በተለይ ደግሞ ከአየር ሀይሉና ከከባድ መሳሪያ ጥቃቶች ደግሞ ራሱን እንዲጠብቅ የሚል መልዕክትም አለን። አጠቃላይ የጠላት እንቅስቃሴ ሰሞኑን አጠቃሉ በሚል ምሽጎችን ያለቀቀበት ሁኔታ አለ። በዚህም ብዙ ድሎችን እንደምናስመዘግብ አንጠራጥርም። በዛሬው ዕለትም ተጋድሎዎች ያሉበት ሁኔታ አለ። መረጃዎች እንደደረሱም የምናደርሳቸው ሆነ አጠቃላይ የአማራ ፋኖ በወሎ ቤተ አማራ በዘመቻ አርባ ስምንተኛ ቀን ያሉ የተጋድሎ መረጃዎች እነዚህን ይመስላሉ። አመሰግናለሁ። እሺ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበ ፈንታው፣ በቀጥታ ማልፈው ወደ አማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ይሆናል። ፋኖ ዮሐንስ ንጉሱ በጎንደር ቀጠና በጎንደር ግንባር እየተካሄዱ ያሉ አውደ ውጊያዎች እና ሁነቶች ምን ይመስላሉ? አመሰግናለው ሙሉጌታ። በዘመቻ አንድነት አርባ ስምንተኛ ቀን የአውደ ውጊያ መረጃ በጎንደር ግንባር እንደሚከተለው እናቀርባለን። አርባ ስምንተኛ ቀን ባስቆጠሩ የዘመቻ አንድነት የጎንደር ግንባር ውሎዎች በርካታ እድሎች የተገነጸፍንበት ነው ይኸውም ጠላት ከብዙ አቅጣጫ እንቅስቃሴ እያደረገ ባለበት ወቅት የእኛን የዘመቻ ዕቅድ ለመቀልበስ አስ አለሞ ይንቀሳቀስባቸው የነበሩ ወታደራዊ ቅዶችን እንደገና በማጥናት የተሻሉ ውጤቶች ሊያስመጡ የሚችሉ ድሎች መኖራቸውን በማየት በጎንደር ግንባር በርካታ ድሎችን እየተጎናጸፍን ነው የምንገኘው። በተለይም ደግሞ በሰሜናዊ የጎንደር ቀጠና እንዲሁም ሰሜን ምዕራባዊ የጎንደር ቀጠናዎች በተለይ በአርማጭሆ፣ በጠገዴ እንዲሁም በወገራና በደባርቅ አዋሳኞች ቦታዎች ትልልቅ ድሎች ነው መጎናጸፍ የቻልነው። እነዚህ ድሎች ሰብአዊና ቁሳዊ ኪሳራ ከመድረሳቸው ባሻገር መዋቅር የፈረሰባቸው የሆኑበት ሁኔታ ነው ያለው። ሁለተኛ በተጨማሪ ደግሞ ቀጠናውን ነፃ ያደረግንባቸው አውደ ውጊያ ድሎችን የተጎናጸፍ ነው። በተለይም በትላንትና ዛሬ እየተካሄዱ ባሉ በአርማጮ እና ጠገዴ በጠገዴና አርማጮ ማለት ነው የጎቤ ክፍለ ጦር አህዶች እያደረጉ ባለው አውደ ውጊያ ኦፕሬሽን ጠላትን በራሳችን ወታደራዊ እቅድ ለየት ባለ የምት እቅድ በማስገባት ከፍተኛ ምት አድርሰንበት ሰዓት በተለይም የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር የጎቤት ክፍለ ጦር የደጀን ብርጌድ ማለትም በሻለቃ ሸቴ አሸብር የሚመራው የደጀን ብርጌድ፣ እንዲሁም በሻለቃ ብርሃኑ ሙለው የሚመራው ሻለቆች የተሰበሰበ ሻለቆች እንዲሁም በደስታ ላይ የተቀባ የሚመረ ሻለቆችን በጥምረት በማዕከላዊ ጎንደር ዞን ታች አርማጭ ወረዳ በተለይም ሙሴ ባምፕ ደበዝ እና ኩኩርቢ በተባሉ ቦታዎች የተደረገ አውደ ውጊያ ጠላት ላይ ከፍተኛ ድል የተጎናጸፍንባቸው ሆኖ አልፈዋል። በእነዚህ ሶስት ቦታዎች በተገኘ ድል ከአርባ ስምንት በላይ ሞት እንደዚሁም ሀያ ሁለት ቁስለኛ እንዲሁም ሀያ አምስት እጅ የሰጠ ምርኮኛ የተገኘ ሲሆን አንድ የብሬን መትረጊስ እንደዚሁም ደግሞ ሁለት አርባ ጉራሽ ክላሽኮፍ የእርቀት መሳሪያዎች እንደ ቡድን መሳሪያ የምንገለገልባቸው ማለት ነው። እንደዚሁም ደግሞ ከሀምሳ አምስት በላይ ነፍስ ወከፍ የጦር መሳሪያ ወይም ክላሽኮፍ መሳሪያዎችን እና በርካታ ተኳሽ ጥይት እና የእጅ ቦምቦችን የተማረከበት ሲሆን ወረዳው ጸጥታ መዋቅር በቀረው የጸጥታ መዋቅር ሙሉ በሙሉ ፈርሶ እጅ መስጠት የሰጠበት ሁኔታ ነው እያለው። ሌላውም ተፍረክርኮ የፈረሰበት ሁኔታ ነው እየተፈጠረው። በተለይም ጠላት ሰርቼበታለሁ ብሎ የሚያስበው የታቸርማጫ ወረዳ የሚሊሻ እና የሰላም አስከባሪ መዋቅር ጠንካራ መዋቅር አድርጌዋለሁ የሚለው ነው የጭምር ነው የተደመሰው እና ሙሉ በሙሉ የወረዳው ጸጥታ መፍረስ ውጤት ተከስቷል ማለት ነው። በተመሳሳይ በዛው በጎቤ ክፍለ ጦር አካል የሆኑ በተገዳይ ወረዳ የጎቤ ክፍለ ጦር ዋግሽም ብርጌድ በቀጠና የነበረውን የጠላት ቅጥረኛ ሀይል በማጥቃት በአሁኑ ሰዓት ቀደም ሲል ቀን ላይ ሀያ አራት የነበረ የሞት አቅም አሁን ወደ ሰላሳ ከፍ ያለበት ሁኔታ አለ። የተሰዋ ማ የተደመሰ የጠላት ሀይል ማለት ነው። እንደዚሁም ደግሞ ለጊዜው ቁጥሩ ያልታወቀ ቁስለኛ የሆነበት ና ከአርባ አምስት በላይ እጅ የሰጠ ምርኮኛ የተገኘበት አውዶጌ የተደረገው በማክሰኞ ገበያ አቅራቢያ በጠገዴ ነው ማለት ነው እና አካባቢውም ነፃ መሆን ችሏል። የአማራ ፋኖ አንድነት በጎንደር የራስ ታምራው ውብነህ ወይም ሶስተኛ ኮር ያያለው ብሩ ክፍለ ጦር በሰሜናዊ ጎንደር ቀጠና ወቅን አካባቢ ደግሞ በደፈጣ ሁለት የጠላት ፒካፕ ወታደራዊ ተሽከርካሪዎችን እንደ ጫነ እንቀሳቀስ የነበረ የጠላት ላይ በተጠና ሁኔታ በተጣ ላይ ደረጣ ሙሉ በሙሉ የተመስሱበት ውጤት ተመዝግቧል። በሌላ በኩል የአድማ ብተና እና የፉ ፖሊስ ማር ይቅርታ፣ የአድማ ብተና እና የሚሊሻ አባላት የሚሊሻ አባላት እየሄዱ እጅ እየሰጡ ያለበት ሁኔታ አለ። በልዩ ልዩ ብርጌዶች እና ሻለቆቻችን በቀጠናው መዋቅሩ እየፈረሰ ነው። በተለይም ደግሞ የሚሊሻ አባላት የነበሩ አሁን ላይ መሬታቸውን ማረስ የሚፈልጉ የእርሻ ወቅት መድረሱን ተከትሎ በእጅግ በምትጭንቀት ጭንቀት ላይ ያሉት ጨምሮ ሌሎችም በራሳቸው ፍላጎት ደግሞ እጅ እየሰጡና ምረት እየገቡ ይገኛሉ ከዚህ ጋር ተያይዞ በተቃራኒው ደግሞ ጠላት ሰፋፊ የሆኑ የአፈና ስራዎችን በመስራት አፍኖ በአስገዳጅ የወታደራዊ አፈሳ እንቅስቃሴዎች በሚያደርግባቸው ቦታዎች ያሉትን እውነቶች እየተከታተልን ይገኛለን። በቀጣይ መንገዶችን በመቁረጥ ሁለንተናዊ ጥቃት እንደሚያስፈልገው ስላመን ይህም የአፈሳ እና አስገድዶ የሚያደርገውን ለወታደር እና የሚያደርገውን ማስገደድ የሚቀለብሱ ወታደራዊ እንቅስቃሴዎች በጎንደር ግንባር አጠናክረን እንቀጥላለን። በሌላኛው አቅጣጫ በበለሳ ንስር በለሳ ክፍለ ጦር የአማራ ፋኖ አንድነት በጎንደር የንስር በለሳ ክፍለ ጦር በከተማው በኳሊስ አቅራቢያ ባደረገው ማጥቃት የስምንት የጠላት ኃይል የደመሰ ሲሆን ቁጥራቸው በሆን ያልታወቁት ላይ የአካላዊ ጉዳት ንቁስ አደጋ ወይም ከጥቅም ውጪ የሚሆኑበትን ጉዳት እንዲያስተናግሉ ያደረገበት እርምጃ ወስዷል። ይሄ ንስር በለሳ ክፍለ ጦር በበለሳ እና በደቡብ የጎንደር ከተማ አዋሳኞች እየተንቀሳቀሰ ሰፋፊ እንቅስቃሴዎች በማድረግ በተደጋጋሚ በደፈጣ የተሳካ ኦፕሬሽኖች እየፈጸመ የሚገኝ የአማራ ፋኖ አንድነት በጎንደር ክፍለ ጦር አካል ነው። ዛሬ ምለት የተፈጸመው ይህን ድል ነው እና የአማራ ፋኖ አንድነት በጎንደር ንስር በረሳ ክፍለ ጦር ያደርሰን መረጃ ይህን ይመስላል። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ። በቀጥታም አልፈው ወደ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሼ ጸሀዩ ይሆናል። ፋኖ ማርሼ ጸሀዩ፣ በጎጃም ግንባር አርባ ስምንተኛ ቀኑን የያዘው ዘመቻ አንድነት ምን ይመስላል? አጠቃላይ ሁነቶች በጎጃም ግንባር እየተካሄዱ ያሉትን ዝርዝር መረጃዎች ብታጋራል። አመሰግናለሁ። ሙሉጌታ የአማራ ፋኖ በጎጃም እንግዲህ በዘመቻ አንድነት በዛሬው ዕለትም በጠላት ላይ ድል ተቀዳጅቷል። በዚህም በሁለት ክፍለ ጦር ባደረገው ማጥቃት ሰብአዊና ቁሳቂ ሰራ ማድረስ ችሏል ጠላትን እንደዚሁም፣ ጠራዛቸው የነበሩ ስትራቴጂ ቦታዎችን ማስለቀቅ ተችሏል። በአማራ ፋኖ በጎጃም ስምንተኛ ክፍለ ጦር ስር የሚገኘው የአባ ኮስተር ብርጌድ በዛሬ ሁለት ሁለት ንዑስ ከተሞችን ከጠላት ነጻ አድርጓል። የቀባሀና ና መንግስቶ የተባሉ ከተሞችን ነው ከጠላት ነጻ ያደረገው። ከፍተኛ ቁጥር ያለው ወራሪ ኃይል ያንን ቀጠና ለመቆጣጠር ለሳምንታት በዘለቀ ባደረገው አውደ ውጊያ በርከት ያሉ ቦታዎችን ለመሸፈን ጥረት አድርጎ ነበረ። እጅግ በጣም በርካታ ቁጥር ያለው የመካናይዝድ መሳሪያ እና እግረኛ ነበር ወደ አካባቢው ያስጠጋው። ይህን ሁሉ በመቋቋምና መልሶ ማጥቃት በማድረግ በጠላት ቁጥጥር ስር የነበሩ ንዑስ ከተሞችን መልሶ ነጻ ማድረግ ተችሏል። ነገር ግን ወደ ንዑስ ከተሞች የገባው ጠላት በማህበረሰባችን ላይ ከፍተኛ የሆነ ውድመት አድርሶ እና ዘረፋ ፈጽሞ ነው ሄደው። በዚህም የቀባህና በተባለች ንዑስ ከተማ ጸደይ ባንክን ሙሉ በሙሉ ሰብሮ በመግባት ካሽ ገንዘቡን ወስዷል። ኮምፒውተሮችንና እቃዎችን ሰባብሯል። ፈርኒቸሮችን እንደዚሁ ሰባብሮ አጠቃላይ ባንኩን፣ ቅርንጫፉን ከጥቅም ውጭ አድርጎ ነው ዘርፎ የሄደው። ሁለተኛው በአካባቢው ከተማ ውስጥ የሚገኙ የንጹሀን መገልገያ የነበሩ መኖሪያ ቤቶችን፣ የንጹሀን መገልገያ የነበሩ ጸጉር ቤቶችን፣ ሱቆችን እንደዚሁም የሻይ ቤቶችን ካፌዎችን፣ በሙሉ በማናለብኝነት አውድሞ ዘርፎ ነው የሄደው። በሁለተኛ ደረጃ መንግስቶ የነበረውም ጠላት እንደዚሁ መንግስቶ ከተማ ላይ በነበረው አውደ ውጊያ ሲሸሽ የአካባቢውን ማህበረሰብ ሱቅ ዘርፎ ጭኖት ነው የሄደው ማለት ነው። በዚህም አምስት በተደረገ ውጊያ አምስት ተሽከርካሪ ሙሉ አስክሪና ቁስለኛ ጭኖ ሄዷል። ቢኤሞችን፣ መድፎችን እና ዙ ሀያ ሶስቶችን እንደዚሁም ብረት ለበስ ታንኮችን ሲጠቀም ነበረ በአውደ ውጊያው። ነገር ግን አልተሳካለትም። ከፍተኛ ቁጥር ያለው እግረኛ ተደምስሶበታል። ወደ አካባቢው ዳግም ላይ መለስ አከርካሪው ተመትቶ ወደ ቢቼና ከተማ ተመልሶ ገብቷል። ይጠናል። ሁለተኛው የሰባተኛ አዲስ አለማየሁ ክፍለ ጦር እንደዚሁ በዛሬው ዕለት በሉማሜና አባል ባደረገው ማጥቃት ወሳኝ ለሉማሜን ለመጠበቅ ይመቸኛል ያለውን ወሳኝ ስትራቴጂክ ቦታ ለወራት ይዞት የነበረውን ቦታ ማለት ነው። ጀግኖቹ የአዋባል መብረቁ ብርጌድ አባላት አስለቅቀውታል። በዚህም ከሰሞኑ እየከዳ ወገንን ሲቀላቀል የነበረውን የሉማሜ ሚኒሻና ድማብተና እንደዚሁም የወራሪው አባል ለመከላከል ሲል ወይም እንዳይከዱ ለመጠበቅ ሲል ነበር ያን ቦታ ይዞት የነበረው። ጀግኖቹ ግን እንደ ተርብ በመንደፍ ያን ቦታ ማስለቀቅ ችለዋል። ሉማሜ ከተማንም እንደዚሁ በቅርብ ርቀት ላይ ስትራቴጂክ የሆነ ቦታ በመሆኑ ለማየት ተችሏል። አሁን ላይ በአጠቃላይ በአማራ ፋኖ በጎጃም እየተደረገ ያለው አውደ ውጊያ አንደኛ፣ እጅግ በጣም ብስለት የተሞላበት ማጥቃት መከላከል፣ ጉዳትን የቀነሰ ሁለተኛ፣ የጠላትን አከርካሪ እየመታ ያለ ጠላትን ተስፋ የማስቆረጥ ሶስተኛ ደግሞ አድምቶ በመዋጋት ጠላትን የመደምሰስ እና አካባቢን የማስለቀቅ በስታል ውጊያ እየተደረገ ነው። ዘመቻ አንድነት በድል እንደታጀበ ነው። ሌላው የአማራፋ በጎጃም ሁሉም የስራ አስፈጻሚ አካል ወደ የክፍለ ጦሮች ስምሪት ተሰጥቶ ስራ እየሰራ መሆኑን ከዚህ በፊትም ገልጬ ነበረ። በዚህም በበርካታ አካባቢዎች ጎጃም ውስጥ ማለት ነው ማህበረሰብን ማወያየት መልሶ ሪፎርም የመስራት ጥልቅ ታድሶ እና ግምገማ በሰፊው በማህበረሰባችን ላይ እየተሰራ ይገኛል። በየቀበሌው የሚሰበሰበው አርሶ አደራችን ማንኛውም ድርጅት ተመትቶ ለሚደረግለት ጥሪ ዝግጁ መሆኑን እና እስከ መጨረሻው መስዋዕትነት ከፍሎ ይህንን ስርዓት ለመጣል የመጨረሻ ዋጋ ለመክፈል መዘጋጀቱን እንደዚሁ እያረጋገጠልን ይገኛል። ስለዚህ ማህበረሰባችን መቶ ፐርሰንት በሚባል ደረጃ ከገጠር እስከ ከተማ፣ ከባህር ዳር እስከ ደጀን፣ ከመተከል እስከ መርጦ ለማርያም ለሚደረግለት ማንኛውም ጥሪ ማንኛውንም አይነት ፈጣን ምላሽ ለመስጠት ዝግጁ መሆኑን በየአካባቢው ባደረግነው ስብሰባ እና ግምገማ አረጋግጦልናል። በአጠቃላይ ዘመቻ አንድነት በተቀናጀ አውደ ውጊያ በጥልቅት አድሶ ግምገማ፣ እንዲሁም ማህበረሰብ በማወያየት ተጠናክሮ ቀጥሏል ማለት ነው። የአማራ ፋኖ በጎጃም በዛሬ ሁለት የተቀናጀው ሁለት አውደ ውጊያ መረጃ ይሄን ይመስላል። አመሰግናለሁ ሙሉ ጌታ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 ሚዲያዎችም እንደዚሁ ሁነቱን እየተከታተልን እያደረስን እንገኛለን። አድማጭ ተመልካቾቻችንም አብራችን ቆይታ ስላደረጋችሁ ከልብ እናመሰግናለን። የሚዲያ አማራጮቻችን ለብዙዎች እንዲደርሱ ላይክ አድርጉ፣ ሰብስክራይብ፣ ሼር፣ ፎሎ እያደረጋችሁ እንደ እንደተለመደው ትብብራችሁ ያንን ማለት እንፈልጋለን። በነገ ዕለት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።